ምዕራፍ 23 ዳዊትም በሸመገለ ጊዜ ዕድሜንም በጠገበ ጊዜ ልጁን ሰሎሞንን በእስራኤል ላይ አነገሠው። የእስራኤልንም አለቆች ሁሉ፣ ካህናቱንም፣ ሌዋውያኑንም ሰበሰበ። ሌዋውያንም ከሠላሳ ዓመት ዕድሜ ጀምሮ ወደ ላይ ተቈጠሩ፤ ቁጥራቸውም በእያንዳንዱ ነፍስ ወከፍ ሠላሳ ስምንት ሺህ ነበረ። ከእነዚህም ውስጥ የእግዚአብሔርን ቤት ሥራ የሚያሰሩት ሀያ አራት ሺህ ነበሩ። ስድስቱ ሺህም አለቆችና ፈራጆች ነበሩ። አራቱ ሺህም በረኞች ነበሩ። አራቱ ሺህም ለምስጋና በተሰሩት በዜማ ዕቃዎች እግዚአብሔርን ያመሰግኑ ነበር። ዳዊትም እንደ ሌዊ ልጆች እንደ ጌድሶንና እንደ ቀዓት፣ እንደ ሜራሪም በየሰሞናቸው ከፈላቸው። ከጌድሶናውያን ለአዳንና ሴሜኢ ነበሩ። የለአዳን ልጆች አለቃው ይሂኤል ዜቶም ኢዮኤል፣ ሶስት ነበሩ። የሰሜኢ ልጆች ሰሎሚት፣ ሃዝኤል፣ ሐራን ሶስት ነበሩ። እነዚህ የለዓዳን አባቶች ቤቶች አለቆች ነበሩ። የሰሜኢ ልጆች ኢኢት፣ ዚዛ፣ የዑስ፣ በሪዓ ነበሩ። እነዚህ አራቱ የሰሜኢ ልጆች ነበሩ። አለቃው ኢኢት ነበረ፣ ሁለተኛው ዚዛ ነበረ። የኡስና በሪያ ግን ብዙ ልጆች አልነበሯቸውም። ስለዚህ እንደ አንድ አባት ቤት ሆነው ተቆጠሩ። የቀዓት ልጆች እንበረም፣ ይስዓር፣ ኬብሮን፣ ኡዝኤል አራት ነበሩ። የእንበረም ልጆች አሮንና ሙሴ ነበሩ። አሮንም ከሁሉ በላይ የተቀደሰ ይሆን ዘንድ ተለየ፣ እርሱና ልጆቹ ለዘላለም በእግዚአብሔር ፊት ያጥንና ያገለግል ዘንድ፣ በስሙም ለዘላለም ይባርክ ዘንድ የእግዚአብሔርም ሰው የሙሴ ልጆች በሌዊ ነገድ ተቈጠሩ። የሙሴ ልጆች ጌርሳምና አልዓዛር ነበሩ። የጌርሳም ልጆች አለቃ ሱባኤል ነበረ። የአልዓዛርም ልጆች አለቃ ረአብያ ነበረ። አልዓዛርም ሌሎች ልጆች አልነበሩትም። የረአብያ ልጆች እጅግ ብዙ ነበሩ። የይስዓር ልጆች አለቃው ሰሎሚት ነበረ። የኬብሮን ልጆች አለቃው ይሪያ ፣ ሁለተኛው አማርያ ሦስተኛው የሕዚኤል አራተኛው ይቅመዓም ነበሩ። የኡዚኤል ልጆች አለቃው ሚካ ሁለተኛው ይሽያ ነበሩ። የሜራሪ ልጆች ሞሆሊና ሙሲ ነበሩ። የመሆሊ ልጆች አልዓዛርና ቂስ ነበሩ። አልዓዛርም ሴቶች ልጆች ብቻ እንጂ ወንዶች ልጆች ሳይወልድ ሞተ፤ ወንድሞቻቸውም የቂስ ልጆች አገቧቸው። የሙሲ ልጆች ሞሆሊ፣ ኤደር ኢያሪሞት ሶስት ነበሩ። የእግዚአብሔርን ቤት አገልግሎት በሠሩ ከሀያ ዓመት ዕድሜ ጀምሮ ወደ ላይ በነበሩ በያንዳንዳቸው በስማቸው በተቆጠሩት ላይ የአባቶች ቤት አለቆች የሆኑት በየአባቶቻቸው ቤት የሌዊ ልጆች እነዚህ ነበሩ። ዳዊትም የእስራኤል አምላክ እግዚአብሔር ለሕዝቡ እረፍት ሰጥቷል፣ በኢየሩሳሌምም ለዘላለም ይቀመጣል ሌዋውያንም ከእንግዲህ ወዲህ ማደሪያውንና የመገልገያውን ዕቃ ሁሉ አይሸከሙም አለ። በመጨረሻውም በዳዊት ትእዛዝ ከ20 ዓመት ዕድሜ ጀምሮ ከዚያም በላይ ያሉት የሌዊ ልጆች ተቆጠሩ። ሥራቸውም የእግዚአብሔርን ቤት በየአደባባዩና በየጓዳው ውስጥ ለማገልገል ቅዱሱንም ዕቃ ሁሉ ለማንጻት የእግዚአብሔርንም ቤት አገልግሎት ለመሥራት ከአሮን ልጆች እጅ በታች ነበረ። ደግሞም ገጸ ኅብስት ስስ ቂጣም ቢሆን በምጣድም ቢጋገር ቢለወስም ለእህል ቁርባን በሆነው በመልካሙ ዱቄት በመስፈሪያና በልክ ሁሉ ያገለግሉ ነበር። ሥራቸውም በየጠዋቱና በየማታው ቆመው እግዚአብሔርን ለማመስገንና ለማክበር በየሰንበታቱም በየመባቻዎቹም በየበዓላቱም እንደ ሥርዓቱ ቁጥር በእግዚአብሔር ፊት ዘወትር ለእግዚአብሔር የሚቃጠለውን መሥዋዕት ሁሉ ለማቅረብ ለእግዚአብሔርም ቤት አገልግሎት የመገናኛውን ድንኳን ሥርዓት የመቅደሱንም ሥርዓት የወንድሞቻቸውንም የአሮንን ልጆች ሥርዓት ለመጠበቅ ነበረ።